እንዴት አላችሁ ምንወዳችሁና የምናከብራችሁ አድማጮቻችን እንደሰነበታችሁ የታተላችሁ የምትገኙት አራ 3 ባራዳ ኤፍ ኤም 95.1 ነው ሴን ሎመንስ በማንቸስተር ዩናይትድ የመጀመሪያ ጨዋታውን አከናውኖ ቡድኑ ሰንደርላንድን ሁለት ለባዶ ሲያሸንፍ ጎል ሳይቆጠርበት ወጥቷል ለመጀመሪያ ጊዜ ነው ማንቸስተር ዩናይትድ ክሊንሺት ጠብቆ የወጣ ወይም ጎል ሳይቆጠርበት የወጣው በክረምቱ የተጫዋዊ ዝውውር ይሄ ግብ ጠባቂ ይፈርማል ወይንስ ደግሞ የበለጠ እንግሊዝ ፕሪሚየር ሊግን የሚያውቀው ፈጥኖ ከቡድኑ ጋር ሊዋሃድ የሚችለውን አርጀንቲናዊ ኤሜሊያኖ ማርቲኔዝ ያስፈርማል የሚል ጉዳይ ሲነሳ ነበር። አርጀንቲናዊ ግብ ጠባቂ ከማንቸስተር ዩናይትድ ጋር ስሙ መያያዝ ብቻም ሳይሆን ከአስቶን ቪላ ጋር ተለያይቶ በአንድ ጨዋታ ከቡድኑ ጋር አልነበረም። ምክንያቱ ደግሞ ማንቸስተር ዩናይትድ ሊቀላቀል ሂደት ላይ ነበር የሚል ነበር። ነገር ግን በመጨረሻም ሴን ሎመንስን አስፈርሟል። የ23 አመቱን ዓመቱን ግብ ጠባቂ ማንቸስተር ዩናይትድ ዝውውሩ ብዙ አነጋግሯል። ብዙዎች አርጀንቲና የግብ ጠባቂ ይሻላል ማንቸስተር ዩናይትድ የሚያስፈልገው ፈጥኖ ከቡድኑ ጋር የሚዋሃድ ቀድሞ የሚጀምር እንደ ጃንሉጂ ዶናሩማ አይነት ግብ ጠባቂ ነው፣ ይሄ ደግሞ ለዚህ ደግሞ ዋናው ተመራጩ ግብ ጠባቂ ኤሜሊያኖ ማርቲኔዝ ነው የሚል ነገር ሲነሳ ነበር። ግን ይሄ ግብ ጠባቂ በዝውውር መስኮቱ የመጨረሻ ዕለት በ18.1 ሚሊዮን ፓውንድ ከሮያል አንትዌርፕ ማንቸስተር ዩናይትድን ተቀላቅሏል የመጀመሪያ ጨዋታውንም ቀደም ሲል እንደገለጽኩት ከሰንደርላንድ ጋር በተደረገ ጨዋታ ተሰልፎ ጎል ሳይቆጠርበት ወጥቷል ብዙዎች አዲሱ ቲቧ ኩርቷ ይሉታል ከተቀለሰውነቱ አንጻር እንደዚሁም ደግሞ ቤልጅማዊ ከመሆኑ አንጻር ሌሎች ደግሞ ምናልባት ላይሳካለትም ይችላል ምክንያቱም ክለቡ ማንቸስተር ዩናይትድ ነው በዛ ላይ በእድሜው ለጋ ነው ይላሉ እንግዲህ ማንቸስተር ዩናይትድ ሊጉ በአዲስ ቅርጽ ከተጀመረ በኋላ ከ1992 እስከ 24-25 የውድድር ዘመን በነበሩት ዓመታት ለ27 የውድድር ዘመን ነው ስኬታማ ግብ ጠባቂ የነበረው፣ ለ9 ዓመት ፒተር ሽማይክል ከ1991-1999 ከዛ ውጪ ለ ዓመት ኤድዊን ቫንደርሳር ከ እንደዚሁም ዓመት እስከ 2022/23 የውድድር ዘመን ዴቪድ ደ ሄያ ነበሩት። በሌሎች ጊዜያቶች እጅግ በጣም ተሰቃይቷል። በነ ማሲሞ ታይቢ፣ ማርክ ቦክሲች፣ ከዛ ውጪ ቲም ሀዋርድ፣ ፋቢያን ባርቴዝ፣ አንዲ ካሮል፣ ከዛ ውጪ ቶማስ ኩሻክ፣ እንደዚሁም ደግሞ በቅርብ ጊዜ በነ አንድሬ ኦናና እና አልታይ ባይንዲር እጅግ በጣም ሲፈተን እንደነበር ይታወቃል። ምናልባት ይሄ ግብ ጠባቂ ሊታደገው ይችላሉ ወይ? ጥሩ ምልክት አሳይቷል። ከማሲሞ ታይቢ በኋላ የመጀመሪያው ግብ ጠባቂ ሆነዋል። በመጀመሪያው ጨዋታ የጨዋታው ኮከብ ያስባለውን ብቃት በማሳየት እጅግ በጣም ግዙፍ ነው። 23 ዓመቱ ቢሆንም ሜትር ከዘጠና ሦስት ነው የሚረዝመው። ቀጣይ እጅግ በጣም የሚሻሻልበት እድል ከፊቱ ይጠብቀዋል። ማንቸስተር ዩናይትድ ዳታ ቤዝ ሆኖ ነው ይህንን ግብ ጠባቂ ያስፈረመው። ቁጥራዊ መረጃዎችን በሚገባ ተመልክቶ ነው እንጂ ዝም ብሎ አይደለም፣ ይህንን ግብ ጠባቂ ያስፈረመው። ጥሩ ምልክት አሳይተዋል፣ ግን ደግሞ ቀጣይ አንፊልድ ላይ ነው ጨዋታው ከብራይተን እንዶ ቫልቤን፣ እንደዚሁም ሌሎች ትልልቅ ጨዋታዎች ከፊቱ ይጠብቁታል። በእነኚህ ጨዋታዎች ላይ እንዴት አይነት ሪአክሽን ያሳያል የሚለው ትኩረት የሚስብ ነው። ሴሎመንስና ማንቸስተር ዩናይትድ እንደዚሁም ከሰንደርላንዱ ጨዋታ ጋር በተገናኘ የመጀመሪያ ጨዋታ ሚሊሻ ይህ ግብ ጠባቂ ከፊቱ ብሩህ ጊዜ ያለው ወይንስ ደግሞ ማንቸስተር ዩናይትድ ሌላ ግብ ጠባቂ ፍለጋ ገበያ ሊወጣ ይችላል? አ ማርክ፣ ምናልባት በወቅቱ እንግዲህ በዝውውሩ ወቅት የአርጀንቲና ግብ ጠባቂ ማርቲኔዝ ነው ለማንቸስተር ዩናይትድ የሚያስፈልገው። ብዙዎች ያንን ሲያነሱ የነበረበት ዋነኛው ምክንያት በግብ ጠባቂዎች ችግር ጎሎች እየተቆጠሩበት ስለነበረ ነው ቡድኑ። ስለዚህ የሚያስፈልገው ቶሎ ሊጉን የለመደ ትልቅ ልምድ ያለው ግብ ጠባቂ ነው፣ በሊጉም ያለ እንደገና ልምድም ያለው እንግዲህ የዓለም ዋንጫ ፍጻሜ የኮፓ አሜሪካ ፍጻሜ፣ ብዙ ትልልቅ ጨዋታዎች ላይ የተሰለፈ በጣም በራሱ ትንሽ እንደውም ገደቡን ያለፈ የሚመስል እምነት ያለው ግብ ጠባቂ ነው ማርቲኔዝ። እና ማንቸስተር ዩናይትድ እንደሱ አይነት ግብ ጠባቂ ነው የሚያስፈልገው የሚል ነገር መነሳቱ አግባብ ይመስለኛል። ማርክ ችግሮች ነበሩበት። ትንሽ ይልመድና ከተጠባባቂው ወንበር እየተነሳ ልምድ ሲያገኝ ይጫወታል እድሉ እድሉን ያገኛል የምትልበት አይነት ቅንጦት ላይ አልነበረ ማንቸስተር ዩናይትድ ፈጣን እንደመጣ ቦታው የሚያዝ የሚያስፈልገው አይነት አ ችግር ውስጥ ነው ያለው። ከዛ አንጻር ይመስለኛል ይሄ ወጣት ግብ ጠባቂ ፕሮሚሲንግ ነው፣ ብዙ ተስፋ የተጣለበት ግብ ጠባቂ ነው። ቤልጂየማዊ ግብ ጠባቂ በቁመት ግዙፍ ነው። የመጀመሪያ ጨዋታውን ነው ከሰንደርላንድ ጋር በቋሚ አሰላለፍ የጀመረበት ጨዋታ በፕሪሚየር ሊጉ። ብዙ ፖዚቲቭ ነገሮች ነበሩት በጨዋታው ማርክ። አንደኛው ሲነሳ የነበረው ምንድን ነው? እድሎች፣ አንድ አደገኛ ኳስ ሲያድን ተመልክተ ነዋል ወደ ጎልነት ለመቀየር የቀረበ ኳስ በአንድ ለአንድ በእግሩ ያወጣው ኳስ፣ በጣም ጥሩ ኳስ ሲያድን ተመልክተ ነዋል ግን በዋናነት ሲደነቅለት የነበረው ነገር የመምራት ኳሊቲው። ወጣት ግብ ጠባቂዎች ብዙ የሚፈተኑበት ልምድ የሚሰጠው አንደኛው ጥቅም ይሄ ነው። ማርክ ጨዋታን ቀድሞ መረዳት፣ ተከላካዮች ትኩረታቸውን እንዳያጡ ማድረግ ነው ልምድ የሚሰጠው እና በጣም ላውድ ነው። ተከላካዮችን የመምራት አቅሙ በጣም ጥሩ ነው የሚል ነገር ሲነገርለት ሰምቻለሁ። ማንቸስተር ዩናይትድ ማርክ ከወጣት ግብ ጠባቂዎች ጋር ብዙ የስኬት ችግር የለበትም። እንግዲህ አንደኛው ዴቪድ ደያ ነው። ማርክ ዴቪድ ደያ ሲመጣ ከሴን ሎመንስም በእድሜ ያንሳል። አስራ ዘጠኝ ዓመት ላይ ነው የመጣው። ይሄ ሀያ ሶስት ዓመት ሆኖ የአራት ዓመት ልዩነት አላቸው። ከፊዚካል ጋር ተያይዞ ብዙ ልዩነት አላቸው። ማርክ የዴቪድ ደያ የሊጉን ፊዚካል መቋቋም አይችልም የሚሉ ጥርጣሬዎች በፍጥነት ነበር ሲሰነዘሩ የነበረው። ሰር አሌክስ ፈርግሰን ከጎኑ ባይቆሙ ኖሮ ዴቪድ ደያ በዚህ ተጽዕኖ ለዚህ ነው ያክል ዓመት በማንቸስተር ዩናይትድ ሲጫወት የምንመለከትበት እድል የነበረ አይመስለኝም። ከዛ በኋላ ግን ብዙ ትኩረት ተሰጥቶት ፊዚካል ፊትነሱ ላይ ተሰርቶበት ነው ዴቪድ ደያ የሊጉን የፊዚካል ፊትነስ ፈተና መቋቋም እንዲችል የሆነው። ከዛ በኋላ የዴቪድ ደያ ቆይታ ምን አይነት እንደነበር ይታወቃልና አላቸው። ከወጣት ግብ ጠባቂ ጋር ሰርተው የስኬት ታሪክ ማንቸስተር ዩናይትድ አለው። ስለዚህ ወጣት ግብ ጠባቂ ነው፣ ፊዚካሊ በጣም ጥሩ ነው እድሉ የሚኖረው ይመስላል። ማርክ ስጋት የምንድን ነው? እንደ መጣ ጫና ውስጥ የገባ ይመስለኛል። የሆነ ትልቅ ችግር የመፍታት ጫና ይዞ ነው የገባው። አማራጭ ምንም አማራጭ በሌለው ሰዓት ቡድኑ ነው። አልታይ ባይንዲር ተደጋጋሚ እድል ተሰጥቶት ብዙ ስህተቶችን ሲሰራ የተመለከትነው ግብ ጠባቂ ነው። ስለዚህ የተሸከመው ኃላፊነት አንድ ወጣት ግብ ጠባቂ የበለጠ በአይምሮ ጠንካራ መሆን የሚፈልግበት አይነት ኃላፊነት ተሸክሞ ይመስለኛል ማርክ እንግዲህ ጨዋታውን ከማንቸስተር ዩናይትድ ጋር የጀመረው የመጀመሪያው ጨዋታ ላይ ጥሩ ተንቀሳቅሷል ከባዱ ፈተና ከሜዳ ውጪ በሳምንቱ መጨረሻ የሚያደርገው ነው ብዬ አምናለሁ ይህንን ፈተና መወጣት ከቻለ በዚህ ጨዋታ ጥሩ ፐርፎርም ማድረግ ከቻለ ምናልባት ሴን ላመንስ በማንቸስተር ዩናይትድ ጥሩ ጊዜ ሊያሳልፍ እንደሚችል ፍንጭ የሚሰጥ ይመስለኛል ማርክ ምክንያቱም ተጋጣሚ ሊቨርፑል ነው፣ ሜዳው አንፊልድ ነው። ፈተናዎች ሊኖሩ ይችላሉ። በዚህ አይነት ጨዋታ አንድ ወጣት ግብ ጠባቂ ኳሊቲው ማሳየት ከቻለ በራስ መተማመኑ ይጨምራል፣ ደጋፊውም ሆነ የቡድን አባላቱ እንዲሁም የአሰልጣኞች ቡድን አባላት በተጫዋቹ ላይ እምነት እንዲጥሉበት የበለጠ ያደርጋል። ይሄ በጣም ተጠቃሚ የሚያደርገው ይመስለኛልና በትልቅ ጨዋታ የሚፈተንበት ጊዜ ቅርብ መሆኑ ሴለሞንስን እንዲህ ነው ይሄ ግብ ጠባቂ ለማንቸስተር ዩናይትድ ትክክለኛው ግብ ጠባቂ ነው የሚለውን ምላሽ ለመስጠት እድል ያለ ይመስለኛል። በቅርቡ እንግዲህ ከአንፊልዱ ጨዋታ በኋላ ማንቸስተር ዩናይትድ ከብራይተን በሜዳው ይጫወታል፣ ከኖቲንጋም ፎርስት ጋር ከሜዳው ውጪ፣ ከቶትንሃም ጋር ከሜዳው ውጪ፣ ከኤቨርተን ጋር በሜዳው፣ ከክሪስታል ፓላስ ጋር ከሜዳው ውጪ፣ ከዌስትሃም ዩናይትድ ጋር በሜዳው፣ ከቮልቭስ ጋር ከሜዳው ውጪ፣ ከቦርንምስ ጋር በሜዳው፣ ከአስቶንቪላ ጋር ከሜዳው ውጪ፣ ከኒውካስል ዩናይትድ ጋር በሜዳው ቀላል ጨዋታዎች አይደሉም። ከፊት ያሉት እነዚህ ደግሞ የበለጠ ግብ ጠባቂውን አጥቂው ጎል ባያስቆጥር ምናልባት ላይወቀስ ይችላል። ግብ ጠባቂ ጎል ሲያስተናግድ ግን ነጥብ ከመጣል ከሽንፈት ጋር የተያያዘ ነው የሚሆነው የመጨረሻው ውጤት የመጨረሻው የዳኛው ፊሽካ ከተሰማ በኋላ። እና የበለጠ የጫና ስሜት በዚህ እድሜ እጅግ በጣም አስቸጋሪ ነው። እንግዲህ የቤልጂየም ሊግ በሁለተኛ የሊግ እርከን ላይ የሚቀመጥ ነው። በዛ ምክንያት ብዙ ከእንግሊዝ ጋር ለንጽጽር የሚቀርብ አይደለም። ምናልባት ከዚህ ቀደም ሳይመን ሚኞሌ በሊቨርፑል ሲጫወት የምናውቀው ቤልጅም የግብ ጠባቂ ነው። ከዛ ውጭ ከምንም በላይ ደግሞ ቲዋ ኩርቷን የምናስታውሰው ነው። ቼልሲ አመጣው ግን ደግሞ ፔተር ቼክ ነበር። በዛ ምክንያት በውሰት ለአትሌቲኮ ማድሪድ ሰጠው። አትሌቲኮ ማድሪድ ለሻምፒየንስ ሊግ የፍጻሜ ጨዋታ ሲያበቃ በቀጣው ዓመት እሱ ወደ ቼልሲ መጣና ፔተር ቼክ ወደ አርሰናል እንዲሄድ ምክንያት ሆኗል። ግን በቼልሲ ብዙም አልቆየም። ከዛ በኋላ ወደ ሪያል ማድሪድ ነው ያመራው። ሪያል ማድሪድ ከፍ ያለ የዝውውር ዋጋ አቅርቦ ነው እንግዲህ ከሪያል ማድሪድ ጋር ሁለት የሻምፒየንስ ሊግ ዋንጫ እስከ መውሰድ ደርሷልና፣ አሁን ባለው ሁኔታ እድገቱ በዚሁ የሚቀጥል ከሆነ ይሄ በቅጽል ስም እንደተሰጠው ወይንም ደግሞ ይሄ አዲሱ ቲቦ ኩርቷ እንደተባለው አይነት ቀጣይ መጪው ጊዜ እንደዛ ይመስላል። አሁን ባለው ሁኔታ እንግዲህ እድሜው ገና 23 ነው። በዚህ ምክንያት ወደፊት ማደግ የሚችልበት ጊዜ አለ። ቲቦ ኩርቱዋ ወደ ቼልሲ በመጣበት ጊዜ እድሜው ኦፍኮርስ በዚህ ተመሳሳይ ወቅት ላይ ነበር የነበረው። አሁን እድሜው 33 ደርሰዋል። በማካከላቸው የ10 ዓመት ልዩነት ነው ያለው። ተክለሰውነታቸው፣ የቁመታቸው ኦልሞስት ተቀራራቢ ነው። በእርግጥ በዚህ ሰዓት ሁለት ሜትር ነው የሚረዝመው ቲቦ ኩርቱዋ እድሜው 33 ነው። ይሄ በ23 ዓመቱ ሜትር ከ93 ነው የሚረዝመውና ያን ያለ ሰፊ ልዩነት አለው ማለት አይቻልም። ምናልባት በቀጣይም የሚጨምረው ቁመት ሊኖር ይችላል ተብሎ ይታሰባልና ዞሮ ዞሮ መሰረታዊ ነገር አለው ወይ የሚለው ነው። በቤልጅየም ሊግ ኢንቴንሲቲው ያው የራሱ ኢንቴንሲቲ አለው ክለብ ብሩዥ፣ አንደርሌክት፣ ጌንግ፣ ሮያል አንትዌርፕ እነኝ ክለቦች አሉ። ግን ያው በሁለተኛ የሊግ እርከን ደረጃ ላይ ነው የሚቀመጠው። ለምን ፈጥነው እንዳላስጀመሩትም አሰልጣኝ ሮበን አሞሪም የተናገዱት የተናገሩት ከዚሁ ጋር አያይዞ ነው። አዲስ ባህል ነው፣ አዲስ ሊግ ነው፣ የስታንዳርድ ልዩነት አለ ሲሉ ነበር። እንግዲህ አማራጭ አልነበራቸውም በዛ ጨዋታ ላይ አልታይ ባይንድርን አስገብተው እንደ ብሬንትፎርዱ ጨዋታ በቀላሉ ጎል የሚያስተናግድና ሽንፈትን የሚመዘግብ አይነት ግብ ጠባቂ የመጀመሪያ ተመራጭ ከማድረግ ይህንኑ ግብ ጠባቂ ማስጀመርን መርጧል። ምናልባት ሌላው ድለቢስ የሚያደርገው ከካራባው ካፕ በግሪምስቢ ታውን ተሸንፎ መውጣቱ ነው ማንቸስተር ዩናይትድ በእነኛ ጨዋታዎች ላይ ራሱን አላምዶ መጫወት ይችል ነበር። ሌሎች አማራጮች ቢኖሩት ማንቸስተር ዩናይትድ በውሰት ልክ ቼልሲ ቲቦ ኩርቷን እንዳደረገው፣ ይህንንም ግብ ጠባቂ ማድረግ ይችል ነበር። ግን አያያዙ ጥሩ ነው። የመጀመሪያው ጨዋታ ላይ ጎላ ለማስተናገዱ በበጎ ጎኑ የሚታይ ነው። ግን ደግሞ እንደ ግብ ጠባቂ ሁለት አይነት ጎሎች አሉ። አንደኛው አቮይድ መደረግ የሚችሉ ፣ ሁለተኛው ደግሞ ከአቅም በላይ የሆኑ ጎሎች አሉ። ከአቅም በላይ የሆኑ ጎሎችን የሚያስተናግድ ከሆነ በራስ የመተማመን ስሜቱ የሚወርድበት ምክንያት አይገባኝም። በቀላሉ ጎል የሚያስተናግድ ከሆነ ግን ልክ እንደ አልታይ ባይንዲር ወይንም ደግሞ እንደ አንድሬ ኦናና መጪዎቹ ጨዋታዎች መጪዎቹ ጊዜያት ፈታኝ ሊሆኑበት ይችላል። ሁለት ማርክ፣ ትልልቅ ኃላፊነት የተጣለባቸው አሰልጣኞች አሉ። የማንቸስተር ዩናይትድ የግብ ጠባቂዎች አሰልጣኞች ክሬግ ማውሰን፣ እንግሊዛዊው የግብ ጠባቂዎች አሰልጣኝ አርባ ስድስት አመታቸው ነው። በደንብ አካላዊና ቅልጥፍና የሚፈልጉ ስራዎች ላይ የበለጠ ትኩረት አድርገው ከዚህ ግብ ጠባቂ ጋር እየሰሩ እንደሆነ ብዙ እየተነገረ ነው ያለው። ሌላኛው በጣም ትልቅ ልምድ ያላቸው የ64 ዓመቱ እንግዲህ ቀድሞ የስፖርቲንግ ሊዝበን አሰልጣኝ አብረዋቸው ከሮበን አሞሪን ጋር የመጡት ጆርጅ ቪታል። እነዚህ ሁለት ሰዎች እንግዲህ የተለያየ ነገር ለዚህ ወጣት ግብ ጠባቂ መስጠት የሚችሉ የግብ ጠባቂ አሰልጣኞች ይመስላሉ። ማርክ የ64 ዓመቱ አሰልጣኝ የበለጠ ልምድ ለዚህ ግብ ጠባቂ ልምድ የማካፈል ግብ ጠባቂ የበለጠ ትኩረቱን እንዳያጣ የማድረግ የመሪነት አቅሙ ከፍ እንዲል ከልምዳቸው ብዙ ነገር እያካፈሉት እንደሆነ ይነገራል። ወርጌ ቪታል ደግሞ 46 ዓመታቸው ነው። እንግሊዛዊ የግብ ጠባቂ አሰልጣኝ የበለጠ አካላዊ ጉዳዮች ላይ፣ ቅልጥፍናው ላይ፣ የአየር ላይ ኳስ እንዴት አድርጎ ማሸነፍ እንደሚችል በተደጋጋሚ ብዙ ትኩረት ሰጥተው እየሰሩበት ያለ ጉዳይ ነው። እንግዲህ ትልልቅ ባለሙያዎች ነው ከዚህ ወጣት ግብ ጠባቂ ጋር ከአልታይ ባይንድር ጋር በማንቸስተር ዩናይትድ እየሰሩ ያሉት። እንግዲህ ማንቸስተር ዩናይትድ የሚጫወትበት መንገድ ማርክ ሮበን አሞሪም ብዙ የዋልዮሽ ኳስ የሚጠቀም አይነት ቡድን አይደለም። የበለጠ ቢውልዳፕ ላይ እንግዲህ ከኋላ ሲነሳ ቡድኑ የኦናና ዝውውር ብዙ ሲነገርለት የነበረው በአሰልጣኝ ኤሪክ ቴናግ ዘመን ከአጫወት ጋር ተያይዞ የበለጠ በአክስ ከሳቸው አጫወት ጋር ተስማሚ በመሆኑ ነው የሚል ነገር ይነሳ ነበር። ግን ቡድኑ ያን የጨዋታ መንገድ ሲተገብር አልተመለከት ነው። ስለዚህ ሮበን አሞሪም ብዙ ወደ ኋላ እየተመለሰ ኳስ ከኋላ ብዙ ግብ ጠባቂዎች ከኳስ ጋር እንዲገናኙ የሚፈልጉ አይነት አሰልጣኝ አይደሉ። ስለዚህ በዚህ በእግሩ ብዙ ፈተና የለበትም የበለጠ ጥሩ ሾት ስቶፐር እንዲሆን ተሻጋሪ ኳሶች ላይ አካላዊ ተፈጥሮ የሰጠውን ነገር እንዲጠቀም ግዝፈቱ እንዲጠቀም አብዝተው ይፈልጋሉ። ማንቸስተር ዩናይትድ ብዙ ጎል እየተቆጠረበት ያለ ቡድን ነው። ማርክ በየጨዋታው ጎል የሚቆጠርበት ክሊንሺት የተቸገረ ቡድን እንደሆነ ይታወቃልና በዛ ጨዋታ ክሊንሺቱን ጠብቆ ወጥተዋል። ይሄ ቀላል ለአጀማመሩ ጥሩ ቦነስ ነውና የግብ ጠባቂዎቹ ችግር ብቻ አይደለም። ባለፉት አመታት ብዙ ጎል የሚቆጠርበት ቡድኑ የበለጠ ከኳስ ውጭ ያለው የመከላከል አደረጃጀቱ ላይ ብዙ ጥያቄዎች የሚነሱበት ኢንዲቪጁዋል ተከላካዮቹ ላይ የነበሩ ችግሮች ጎልተው ሲታዩ የነበሩ የቡድኑ ከኳስ ውጭ ያለው አደረጃጀት ላይ በጣም ብዙ ክፍተቶች የነበሩ ግብ ጠባቂዎችን ተጋላጭ ያደረገ የመከላከል ስትራቴጂ ተገብረ የነበረ ቡድን ነው። ዘንድሮ ትንሽ እሱም ላይ መሻሻሎች ያሉ ይመስላል። ማለት ተከላካዮቹ ላይ ኢንዲቪጁዋል ለውጦች እያየን ነው። ማቲስ ዲሊት በጣም ጥሩ አጀማመር ነው የጀመረው። ሌላኛው ሌኒየሮ በጣም ጥሩ አጀማመር ነው የጀመረው። አጠቃላይ ደግሞ የቡድኑ የመከላከል ስትራክቸር ላይ መሻሻሎች ይታያሉ። ማለት ምናልባት አማካዩ ላይ ያለው የዚህ የሜዳው ስፋት የበለጠ አማካዮቹ ተጋላጭ እንዲሆኑ አድርገዋል የሚለው ጥያቄ ካልሆነ በስተቀር ፕሬስ የሚያደርግ ማንቸስተር ዩናይትድ እየተመለከትን ነው። የበለጠ ፕሬስ አድርጎ የሚጫወት ከኳስ ውጭ ለዘጠና ደቂቃ ስኬታማ ሆኖ ሲተገበር አልተመለከትንም። ይሄ ለየትኛውም ቡድን ፈታኝ ይመስለኛል ዘጠና ደቂቃ ስኬታማ ፕሬሲንግ መተግበር፣ ምክንያቱም የበለጠ ከፍ ያለ ኤነርጂ የሚፈልግ የመከላከል አንደኛው መንገድ ስለሆነ በጨዋታው ሂደት ተጫዋቾች ጉልበታቸው በሚዝልባቸው ደቂቃዎች ፕሬሲንግ ብዙ ውጤታማ የሚሆንባቸው እድሎች አይኖሩም። ግን ፍላጎቶችና ተነሳሽነት እንዳለ ግን በቡድን ውስጥ ተመልክተናል፣ በተለይ ማሰን መንት በሚኖርባቸው ጨዋታዎች ስለዚህ የዚህ መሻሻል ግብ ጠባቂውን ተጠቃሚ ሊያደርገው የሚችልበት እድል አለ። የተከላካዮቹ ኢንዲቪጁዋል መሻሻል ግሩፑ ላይ ያለው ከጨዋታ ጨዋታ የመዋሃድ የሚመስለው አይነት ለውጥ እና ደግሞ እንደ ቡድንም በተለይ ቅድም እንዳነሳሁት ማሰንመውንት በሚኖርባቸው ጨዋታዎች እንደ ቡድንም ያለው በፕሬሲንግ ላይ ያለው ተነሳሽነት ለውጥ ውህደት ይሄ ይሄ ሎመንስም ምናልባት ተጠቃሚ ሊያደርገው ይችላል የሚል እይታ። ከዚህ ቀደም አንድሬ ሆናና ላይ ሲነሱ የነበሩ ችግሮች ነበሩት። አስታውሶ እንደሆነ የአራት ሶስት ሶስት አድማጮች በሁለት ሺ ሀያ ሶስት ሀያ አራት የውድድር ዘመን የመጀመሪያ ጨዋታ ማንቸስተር ዩናይትድ ወልቭስን በራፋኤል ቫራን ጎል አንድ ለባዶ ያሸንፍ እንጂ ፍጹም ከፍተኛ ብልጫ የተወሰደበት ጊዜ ነበር በኦልትራፎርድ በተከናወነ ጨዋታ ና በጨዋታው የመጨረሻ ሰዓት ላይ አንድ ከቀኝ መስመር አቅጣጫ የተሻገረ ኳስ አንድሬ ኦናና ታይሚንጉን ስቶ የውልብሱን የአጥቂ ስፍራ ተጫዋሽ በፓንች ያገኘውና ለምን የፍጹም ቅጣት ምት አልሰጡም? ሳይመን ሁፐር ሲባል ነበር በዛ ጨዋታ ላይ። በሰንደርላንዱ ጨዋታ ተመሳሳይ አጋጣሚ ተፈጥሮ ታይሚንጉን ጠብቆ ኳሱን የተቆጣጠረበት መንገድ ምንም አይነት ጥፋት ሳይፈጽም አንደኛው በአንድሬዮናና ና በሴን ሎመንስ መካከል ያለው ልዩነት በሚገባ የሚያሳይ ነው ብለው አንደኛው ይሄ ግብ ጠባቂ ስኬታማ ጊዜያትን በማንቸስተር ዩናይትድ ያሳልፋል የሚል እምነት ያሳደሩት በዛ ምክንያት ነው። እና ታይሚንጉ ጥሩ ነው። ረዣዥም ኳሶቹ በተለይ በሰንደርላንዱ ጨዋታ ረዣዥም ኳሶች፣ የተሳኩ ኳሶች ለአጥቂው ቤንጃሚን ሼሽኮ ሲያቀበል እንደነበርም የሚገባ ማስተዋል ይቻላል። ያን ያህል የግር አጠቃቀም ችግር የለበትም፣ ግን ረዣዥም ኳሶቹ ደግሞ የተሻለ ኳሊቲ እንዳለው በትክክል ያሳዩ ናቸው። ዞሮ ዞሮ እንግዲህ የመጀመሪያ ጨዋታውም በስኬት ተወጥቷል። ይሄ ቤልጅማዊ ግብ ጠባቂ ፈጥኖ ከቡድኑ ጋር መዋሃድ ችሏል። አዲሱ ቲቦ ኩርቷ ይሆናል እንደተባለው ወይስ፣ በዛ ደረጃ እንኳን ባይሆን ማንቸስተር ዩናይትድ ካለፉት አመታት ይልቅ በዚህ ግብ ጠባቂ የተሻለ ጊዜ ሊኖረው ይችላል የሚለውን ነገር በቀጣዮቹ ዓመታት በቀጣዮቹ ጨዋታዎች ምንመለከት ነው የሚሆነው። ዞሮ ዞሮ ግን ቀጣዮቹን ጨዋታዎች እጅግ በጣም ፈታኝ እንደሆኑ ጥያቄ የሚነሳበት አይደለም። የግብ ጠባቂውን ኳሊቲ የበለጠ የሚያስመለክተን ይሆናል ተብሎ ይጠበቃል። ከዛ ውጭ ግብ ጠባቂ ብቻውን አንድን ቡድን ይዘወጣል ማለት አይቻልም። አንዳንድ ጊዜ ይህንን ማድረግ ይጠበቅበታል። በሌላ በኩል ደግሞ እንደ ቡድን ማንቸስተር ዩናይትድ ጥሩ መሆን ይኖርበታል። ከፊት ፕሬስ የሚያደርግ አማካይ ቦታ ላይ ኳስን ይዞ መቆየት የሚችል በተከላካይ ቦታ ላይ ደግሞ በቀላሉ የጎል ማግባት ሙከራዎችን የማያስተናግድ ወይም የጎል ማግባት ሙከራዎችን የማያስተናግድ አይነት የተከላካይ መስመር መኖር ይኖርበታል። ግብ ጠባቂው ተጋላጭ የሚሆን ከሆነ ግን እርሱም ብቻ ይዞ መቆየት ወይም በእርሱ ብቻ ተማምኖ ሶስት ነጥብ ይዞ መውጣት እጅግ በጣም አስቸጋሪ ነው የሚሆነው። ሴሎመንስ እና ማንቸስተር ዩናይትድ የመጀመሪያው ጨዋታና ቀጣዮቹ ጨዋታዎች እናንተስ እንዴት ትመለከታላችሁ? የተከበራችሁ አድማጮቻችን ሀሳብ፣ አስተያየት ሰጡ። ሰብስክራይብ አድርጉ። ስላዳመጣችሁን ከልብ ከልብ እናመሰግናለን።